አቶ ኩመራ ዋቅጅራ በኢትዮጵያና በትልቁ የአፍሪካ ቀንድ አካባቢ ከሶስት አስር ዓመታት በላይ ለዱር እንስሳት ጥበቃ ላበረከቱት አስተዋጽኦ የ2025 የልዑል ዊልያም የአፍሪካ ጥበቃ ሽልማት አሸናፊ ሆነዋል። በምዕራብ ኢትዮጵያ ሆሮ ጉዱሩ ወለጋ የተወለዱት አቶ ኩመራ በሀገሪቱ ብሔራዊ የዱር እንስሳት ፖሊሲን በማዘመን፣ የሕዝብን አመለካከት በመለወጥ፣ የሬንጀር ዘብ አቅምን በማጠናከርና ለአደጋ የተጋለጡ ዝርያዎችንና መኖሪያዎችን ለመጠበቅ አዳዲስ መፍትሄዎችን በማፍለቅ ላከናወኑት ሀገራዊ ተግባር እጅግ የተገባ ሽልማት ማግኘታቸው ተገልጿል። አቶ ኩመራ በአሁኑ ወቅት የኢትዮጵያ የዱር እንስሳ ጥበቃ ባለስልጣን ዋና ዳይሬክተር ናቸው። በሃያ ሰባት ብሔራዊ ፓርኮች ውስጥ የዱር እንስሳ ቆጠራ ለማካሄድ ፕሮጀክቶችን ለመከታተልና በአካባቢው ከሚኖሩ ማህበረሰቦች ጋር ለመገናኘት በአካባቢዎቹ በተደጋጋሚ ጉብኝት አድርገዋል። ለተፈጥሮ ጥበቃ ልማት ትኩረት በሰጠች ሀገር ውስጥ እንደ ዘላቂ እድገትና ባህላዊ ማንነት አድርገው መስራት ችሏል። በባለድርሻ አካላት ዘንድ የጥበቃን አስፈላጊነት ግንዛቤ በማሳደግ ሰፊ ድጋፍ አግኝተዋል። የተፈጥሮ ጥበቃ የትብብር ጥረት ነው፣ የሚሉት አቶ ኩመራ ስኬቱ የሚወሰነው በቁርጠኝነት መንፈስና ዝርያዎችን ብቻ ሳይሆን የሰዎችን ደህንነት በመጠበቅ የኃላፊነት ስሜት ሲኖር ጭምር መሆኑን ያምናሉ። በተፈጥሮ ጥበቃ ረገድ ባበረከቱት ላቅ ያለ አስተዋጽኦ የ2025 የልዑል ዊልያም የአፍሪካ ጥበቃ ሽልማት አሸናፊ ሆኗል። መረጃው የማር ቃጦ ነው።